የመንገድና ሌሎች የህዝብ አገልግሎት የሚሰጡ ተቋማት ከፍተኛ ክፍተት እንደነበረ ይታወቃል። መንግሥትና የህዝብ ቁርጠኝነት እነዚህን ፕሮጀክቶች ለማጠናቀቅ የነበረው ፍላጎት ተዳምሮ በተለይ የአዲሱ ማዕከላዊ ኢትዮጵያ ክልል በቅርብ ባለቤትነት አገኝቶ ፕሮጀክቶች ተገቢ ክትትል እንዲያገኙና ለቦታቸው የሚመጥን የአመራር ስርዓት እንዲኖር በማድረግ ፕሮጀክቶችን ጀምሮ የማጠናቀቅ ባህል እንዲዳብር በማድረጉ እነሆ የዛሬው የዳሎቻ ከተማ የውሃ ፕሮጀክት እውን ሆነዋልና፣ ዳሎቻ ወረዳ ፕሮጀክት የዚህ የአዲሱ ክልል ፍሬ ውጤት ነውና እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። እንደሚታወቀው ስልጤ ዞን በስምጥ ሸለቆ ውስጥ ከሚገኙ የማዕከላዊ ኢትዮጵያ ዞኖችና ወረዳዎች ውስጥ አንዱ ነው። ከፍተኛ የፍሎራይድ መጠን ያላቸው አራት የምስራቅ ወረዳዎች ያሉን ሲሆን፣ በሌላ በኩል በግቤ ተፋሰስ በዝዋይ ተፋሰስ መካከል ሻኛ ሆኖ የሚገኘው እንዲሁም ሶስት ወረዳዎች የንጹህ የከርሰ ምድር ውሃቸውን ለማግኘት እጅግ አዳጋች ነው። ይህ በመሆኑ ምክንያት በተለይ የከርስና የገጸ ምድር ውሃ አማራጮች ቢኖሩም እነዚህ ተፈጥሯዊ የሆኑ ሁኔታዎች ተዳምሮ የዞኑ የውሃ ሽፋን በእጅጉ ዝቅተኛ ነው፣ 34 ፐርሰንት ነው ያለው። ይህኑ ታሳቢ በማድረግ ባለፉት ዓመታት ተጀምረው የነበሩ ፕሮጀክቶች ረጅም ጊዜ እንደወሰደባቸው ይታወቃል። በተለይ ልክ እንደዚህኛው ፕሮጀክት ተገቢ ክትትልና የበጀት አቅም የምንፈጥር ከሆነ በቅርብ ጊዜ ውስጥ የዞኑን የውሃ ሽፋን በከፍተኛ ሁኔታ ማሳደግ የሚችሉ የሳንኩራ ብዝሃ መንደር፣ የወራቤ ከተማ ልማት ፈንድ እንዲሁም የአንጀሌ ውሃ ፕሮጀክት ግዙፍ ናቸውና በአጭር ጊዜ ውስጥ የዞኑን የውሃ ሽፋን በእጥፍ እንደሚያሳድጉት ይታወቃል። በተለይ የአንጀሌ የውሃ ፕሮጀክት በጣም ረጅም ዓመት የወሰደ ሲሆን ይህ በመሆኑ ምክንያት በአምስት መዋቅሮች ውስጥ ያሉ ሕዝቦች ከፍተኛ ችግር ውስጥ ያሉ ሲሆን፣ ክቡር ርዕሰ መስተዳድሩ እና የካቢኔ አካላት በሚያደርጉት ጥረት በጣም በውስን በጀትና በውስን ጥረት ይህም በቅርብ ጊዜ እውን አድርገን እንደምናስመርቅ ተስፋ አለን። ዳሎቻ ከተማ ሰፊ የመጠጥ የውሃ እጥረት ለመፍታት በተካሄዱ ርቀቶች ከፍተኛ ውጤት ማስመዝገብ ችለናል። በዞናችን ከፍተኛ የውሃ እንግልት የነበረበት አካባቢ በመሆኑም ይሄ ችግር እንደሚፈታም እንተማመናለን። ይህ አካባቢ በከፍተኛ ውሃ ችግር የነበረበት በተለይ ከፍተኛ የሆነ የልማት ተነሳሽነት ያላቸው ህዝቦች ናቸው። በቅርብ ጊዜ ከተማ አስተዳደሩ ተዋቅሮ በራሳቸውን አቅም ከፍተኛ የሆነ የኢንቨስትመንት እንቅስቃሴ እንዲሁም ከተማን የማሳደግ ፕሮጀክቶች ይዘው እውን እያደረጉ እንደሆነ ይታወቃል። ይህም የዞኑ መንግስት አግዞ እውን እንዲሆኑ በርትቶ እንደሚሰራ በዚህ አጋጣሚ ለህብረተሰቡ ለማረጋገጥ ወዳለሁ። በቀጣይ እንግዲህ ይሄ ውሃ ፕሮጀክት እውን ሆኗልና ይህን ውሃ ተቋም በመንከባከብ ለተፈለገው አላማ እንዲውል ተገቢ እንክብካቤና ጥበቃ ልታደርጉ ይገባል።